ከፋይናንስ ተቋማት የተሰበሰበ አረቦን ከ15 ቢሊዮን ብር በላይ መድረሱን የኢትዮጵያ ተቀማጭ ገንዘብ መድን ፈንድ አስታውቋል። ተቋሙ የ2018 የመጀመሪያ ሩብ ዓመት ሪፖርት በዛሬ ዕለት ይፋ ያደረገ ሲሆን በሪፖርቱም ባለፉት ሶስት ወራት ብቻ 2 ቢሊዮን ብር በላይ አረቦን መሰብሰብ መቻሉን አስታውቋል። ከአምናው ተመሳሳይ ጊዜ ጋር ሲነጻጸርም የ26 በመቶ ብልጫ እንዳለው ይፋ አድርጓል። ይህ ብልጫ ሊመዘገብ የቻለውም የፈንዱ አባል የሆኑት የፋይናንስ ተቋማት ተቀማጭ ገንዘብ በማደጉ ምክንያት እንደሆነም ተገልጿል። ይህንንም ተከትሎ ፈንዱ ከተመሰረተበት ጊዜ አንስቶ እስካሁን መሰብሰብ የቻለው የአረቡ መጠን ከ15 ቢሊዮን ዶላር በላይ መሻገሩን አስታውቋል። ከዚህም 14.5 ቢሊዮን ብሩ ከመደበኛ ተቀማጭ ገንዘብ የተሰበሰበ ሲሆን ቀሪው 1.2 ቢሊዮን ብር ደግሞ ከወለድ ነጻ ተቀማጭ ገንዘብ የተሰበሰበ መሆኑንም በመግለጫው ተመላክቷል። እንደ ሀገር ከአእምሮ እድገት ውስንነት ጋር የተያዘ ችግር ላለባቸው ሕጻናት የሚሰጠው ትኩረት በቂ እንዳልሆነ ተገለጸ። በተለይ በማህበረሰቡ በኩል ባለው የተሳሳተ አመለካከት ምክንያት የችግሩ ተጠቂ በሆኑ ዜጎች ላይ ጫና እንደሚደረግና ወጥተው ወደ ማህበረሰብ እንዲቀላቀሉ ማድረግ ላይ ከፍተኛ ክፍተት እንዳለ ተነግረዋል። ሕጻናቱን ታሳቢ ያደረጉ ማዕከላት በበቂ ደረጃ ለመኖራቸው ለችግሩ ሰፊውን ድርሻ እንደሚወስድም ተገልጿል። ይህን ችግር ለመፍታት የሚረዳና የአምሮ እድገት ውስንነት ላለባቸው ልጆች የሚያገለግል ማዕከል በአዲስ አበባ አፍንጮ በር በተሰኘው አካባቢ በትብብር ሊገነባ እንደሆነ ተነግሯል። ይህንን ማዕከል የነገ ተስፋ የተቀናጀ የልማት ድርጅትና ቤተምረት ሁሉን አቀፍ የልማት ድርጅት በትብብር እንደሚገነቡትም ተነግረዋል። በዓለም አቀፍ እንዲሁም በሀገር አቀፍ ደረጃ የሚታቀዱ እቅዶችን ከሀገራዊ ሁኔታዎች ጋር አጣጥመው መተግበር እንደሚገባ ተነግረዋል። በአዲስ አበባ ላለፉት ሶስት ቀናት ሲካሄድ የሰነበተው የአፍሪካ የቲንክ ታንክ ጉባኤ ተጠናቋል። ሀገሬ ቴሌቪዥን ያነጋግራቸው የጉባኤው ተሳታፊዎች በዓለም አቀፍና በአህጉር ደረጃ የሚታቀዱ እቅዶችን ለማሳካት ሀገራት ከነባራዊ ሁኔታዎች ጋር አጣጥመው ተግባራዊ ማድረግ እንደሚገባቸው ተጠቁሟል። የአፍሪካ ህብረት አጀንዳ 2063ን ጨምሮ ሌሎች በርካታ እቅዶች ያላቸው ተግባራዊነት አሁንም በበቂ አለመሆኑን ያነሱት የጉባኤው ተሳታፊዎች ሀገራትን እነዚህን እቅዶች ማሳካት የሚያስችሉ አካሄዶችን መከተል እንደሚገባቸውም ጠቁመዋል። የሀገራትን ግብር የመሰብሰብ አቅም ማጠናከር ትኩረት ሊሰጠው እንደሚገባም ተመላክተዋል። ሱዳን ሰሜን ዳርፉር በሚገኘው አልፋሸር አካባቢ ሰላማዊ ሰዎች ጥቃት እየተባባሰ መምጣቱ እንዳሳሰበው የተባበሩት መንግስታት ድርጅት ገልጿል። በሱዳን ወታደራዊ ኃይልና በፈጥኖ ደራሽ ኃይሉ መካከል እየተካሄደ ያለው ጦርነት በርካታ ጥቃቶች እንዲበራከቱና የበርካታ ንጹሃን ሰዎችን ሞት እያባባሰ ይገኛለን ብለዋል። የሱዳን ፈጥኖ ደራሽ ኃይሉ በተቆጣጠራቸው አካባቢዎች ግድያ፣ አስገድዶ መድፈርና በመሰረተ ልማቶች ላይ የሚደርሱ ጉዳቶች እንዲሁም ሌሎች ከባድ ወንጀሎችን ፈጽመዋል ሲሉ የተባበሩት መንግስታት ባለስልጣን ተከሰዋል። የሰብአዊ እርዳታና አስፈላጊ አገልግሎቶች ላይ ገደብ በመኖሩም የሰብአዊ አገልግሎት ሁኔታዎች እየተባባሱ ነው ብለዋል። ቬንዙዌላዊቷ የተቃዋሚ ፖለቲካ መሪ ማሪያ ኮሪና ማቻዶ የ205 የኖቤል የሰላም ሽልማት አሸናፊ መሆናቸው ይፋ ተደርጓል። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታድርግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው አስታውቋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማት ተሸላሚ መሆኗን ገልጸዋል። ከዚህ በተጨማሪ ማቻዶ የአንድነት ምሳሌ ሆና ቆይታለች ሲሉ የኮሚቴው ሰብሳቢ ተናግረዋል። በቬንዙዌላ ዲሞክራሲ አደጋ ላይ መውደቁን የተናገሩት የኮሚቴው ሰብሳቢ ማቻዶ ለነጻነትና ፍትሃዊ ምርጫ ከጠመንጃ ይልቅ በምርጫ ሳጥን ብቻ ስልጣን እንዲገኝ እንዲሁም ለነፃነት ከ20 ዓመት በፊት መታገል መጀመሯን ተናግረዋል። ኮሚቴው ለቬኔዙዌላ ሕዝቦች ዲሞክራሲያዊ መብቶችን በማስፈንና ፍትሃዊ እንዲሁም ሰላማዊ በሆነ መንገድ ከአምባገነት ወደ ዲሞክራሲ ለመሸጋገር ባደረገችው ትግል የኖቤል የሰላም ሽልማት እንደሰጣት በመግለጫው አስታውቋል።